ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰቦች፣ እንዴት ናችሁ? አማናችሁ አለው እስኪ ረብ ይመስገን። ሰላማችሁ ይብሳ ዩም ሰላምታ ይደረሳችሁ። እቺ ኢከካም ጋለሞታ ማለት ነው። ቪዲዮ አንሰራም ብለን ችለን አንሰራም ስንል በግዴታ ተናገሩኝ አውሩኝ አለችው። አንቺ ስሚ ቆሻሻ ሴተኛ ዳሪ ቦርጎሻ ረምጣ ማለት ነው።

በእሱ አዳላል የእሱ አዳላሎች እህቱና ኤፍሬም ናቸው። ይህን በጣም ብናቃለን። ዛሬ ኤፍሬም ደግሞ አይቶ አይቶ የእሱ ሁኔታ አስጣልቶ ከሄደች ትሂድ ስጮ ሸንጦ እስከ ቤቱ ደስ እንሸኛለሁ ያለችው። ምን አባሽ ቤት ነው የምትሄጂው? ምን አባሽ ቤታለሽ? የምን ቤታለሽ? ምን አባሽ አንቺ ኮ እናትሽን አባትሽ በቁምና ቀብርሻል። አንቺ ቦርኮ ማለት ነው። እናትሽን አባትሽ ለወንድ ብልት ብለሽ ለአንድ ጉርሻ ሊሆድ ብለሽ እናትሽና አባትሽ ሸጠሻል እኮ። ቀብሬሻል። አንቺ ምን አባት አለሽ? ምን እናት አለሽ? እናቴ ጋዛለሁ እዛ ወልዳለሁ። ምንድን የማንም ድቃላ እናቶ ምን ሸካሚናት እንዴ ብለሽ መጀመሪያ ይሄ ይመጣ ያወቀሽ ይሄም ይሄን ያወቀን ቀድመሽ፣ ቤተሰቦቹ ከታረቅ ቤተሰቦቹ ከታረቅ ብለን ሁላችን ጮህናል። አልሰማም ብለሽ አሁን ደግሞ ዲራማ ይዘመርጠሽ። እናቴ ጋር ሂጅ ይዣ ይወልዳሉ። ድንጋይ ወለጀ አንቺ ማይ ወረድ ድንጋይ ወለጀ አንቺ ዱዳ ማለት ነው። ዱዳ፣ ቆሻሻ፣ ሴተኛ አይደል ቦርኮ ሻረምጣ ማለት ነው። እብርሃም ትክክል ነው ያለው ደግሞ የእሷ በጎቹ ደግሞ እብርሃም ይዘቀዘቃላቸው። እብርሃም ትስብላችሁ ቆሻሾች ማለት ነው። እዚህ ጋር እናትዮና አባትዮን ታዘቃዝቃላችሁ። ስራትም ባ ነገር እናንተ የላችሁም፣ አትመክሯትም፣ አትመክሮትን ወይ ጥሩ ነገር እናንተ ብትሆኑ ኖሮ እሷን ቁጭ አርጋችሁ መመከር ነበረባችሁ። እቺ ኢከካሞ ማለት ነው ውንጀላም። እቺ ኢከካም ሴተኛ ዳሪ ማለት ነው። ያገኘ ሰው ስትጋድም ስትጋድም ስትጋድም የአብሪሽ የሌላ ሰው ዲቃላ አምጥታ አብሪሽ ለንተ አርግዥ ያለሁ ብላ እዚህ የሚታወረው አውቋል። ልብሱ ምሱስ ወትፋ ማለት ነው። እርጉዝም አይደለችም ሲጀመር። እርግዝናም የለም፣ ድራማ ነው። አውቃ ኤፍሬም አብሬሽ አብሬሽ ተነስቶ ነፂ ጋር ከሄደ እርግዝናም አውርጅ ያሎ ልትል ነው። ምንም እርግዝና ባ ነገር የላትም። ምንም ምንም እርግዝና ባ ነገር የላትም። ሁለተኛ ደግሞ ቆይ ወስኝ ያለው የሚለው ሰው አንድ ሰው ወሰንኩኝ ተጣልቼ ያለው የሚለው ሰው ብድግ ብሎ ሻንጣው ይዞ ብዙ ይሄዳል እንጂ ካሜራ ማን አቁሞ ተመለሽ፣ ተመለሽ፣ ተመለሽ የሚለው ሰው ፊትለፊት አቁሞ ነው እንደታጣ ሄዳሉ የሚለው ሰው ሄዳሉ የሚለው ሰው ትክክለኛ ለካሜራ ማን ሳልጠራ ለገዛ ባለቤቱ ሳይጠራ በሩ ቀስ አርጎ ከፍቶ ሻንጦ ቀስ አርጎ ጎትቶ በባዶ እግር ነው። ጫማ ረሱ ኩኩ እንዳይሰማ ብሎ ነው የሚጠፋው። ጠፋለ የሚለው ሰው ሄዳለ የሚለው ሰው ሄዳለሁ የሚለው ሰው እና ማርዝ ጠጣለሁ የሚለው ሰው አንድ ነው። ተናግሮ ነው እንደሚጠጣው ተናግሮ ነው እንደሚሄደው ሄዳለሁ የሚለው ሰው ብድግ ብሎ ሂድት ባዶ ሻንጣ ሳይሆን ልብሱ ከተሸ ነው። ወዲሶቹ አወቁሽ ኮ የአንቺ የገዛ ወዲሶቹ አወቁሽ። ወይ ልብሱ አልከተት የምትይ ከሆነ ድንጋይ ሰብስበሽ ድንጋይ እንኳን ሻንጣ አስገብተሽ እስከሚከብድ ብትገኝ ጥሩ ነበረ፣ ግን ተባላሽ ዛሬ ማለት ነው። ይከኮ ማለት ነው።

ወንጀላም እኮ ናት። ደሞ ማልኳ ስታስጠላ ያላችሁ ሪኮርድ እኔ ጋለ ከፈለጋችሁ ሪኮርድ አስገባለሁ ነገ ቪዲዮ ላይ። ከፈለጋችሁ የላካችሁን ፎቶም አስገባለሁ የነገ ቪዲዮ ላይ። የሰው ክብር የላትም፣ ሰው አታክብርም። ክብርም እኔ 150 ብር ከፍዬ ዝም ብዬ ነው ሄድኩኝ፣ ባህር ላይ ወጣሁ። የሰው ክብር ምባርገ የላትም፣ ቆሻሻ ናት። ትንሽ አብሪህ ይሻል ከሷ። ጅንጅሮ ያላችሁ እነማን ማንሽ ኮ አለሽ ኮ በስልኬ ላይ አለ ሪኮርድ። እንዳትርሽ የራስሽን፣ እንዳትረሱ ራሳችሁን። አንቺ የወጣሽ ቦታ እንድትርሽ ያለሽ ሩታ፣ የወጣሽ ቦታ፣ የተነሳሽ ቦታ፣ የበላሽ ነገር እንድትርሽ ያለሽ ብረሳ ብረሳ ይረሳል ወይ ብረሳ ብረሳ ይሄ ይረሳል ወይ? ሩታ ራስ ትርድት ማደርግ ፈልጋለ ራስ ማዳመጢ ፈልጋለ አራት ቦታ ስለ ሰቀለ ምንድነ ራሳሽ ራሳሽ የምታዳምጪ ራሳሽ የምታደርጊ አንኮ ራሳሽ ትልቅ ራድሬሽ ነው የሚታስቢ። አባያላየው ምንጩን ያመሰግናል። አባያላየው ምንጩን ያመሰግናል። ነገሩ ላንቺ ብርቅ ነው። ድስቱ ክዳን አያጣም። ድስቱ ክዳን አያጣም። ምን እናርግ እንግዲህ። አሁን እውነት አንቺን ሴት ነኝ ብለሽ ከሴቶቹ ተደምረሽ አሁን እውነት እውነት እውነት እንደው በፈጣሪ ስም እንደው በፈጣሪ ስም እውነት አንቺ ከሰቴቶች ጋር ተደምረሽ ሚዲያ ላይ ወጥተሽ ስታወሪ አያስጠላም? በጣም ነው የሚያስጠላው። ክርስቶስን እኔ ቢሆን በጣም ያስጠላል። እኔ ነው ሸም ይዘኛል። ደግሞ ይሄን ኮሚኒቲ ያየው እንደዚህ አይነት በእውነት ፊት ለፊት መቆመራሱ እኔ ሸም ይዘኛል ነገሩ። አንቺ ቆሻሽ፣ አንቺ ከዳኒ ጋር ስትባጂ ማትፈሬ ከኤብሬ ከማን ነው ሄማ ነው ባላ ካምራባ ስትባጅ ማትፈሪ፣ ከማንም ስትገለባብጭ ማትፈሪ ሰው ነሽ። ምን አይነት ምን አይነት ግን ክብር ብሴት ነሽ? እንዶ ታይ የሚለው ሰው አጣሽ? ሁሉን ኩሽቅላ። አንቺ እኮ ላብሪሽ ባንክ ነሽ፣ የትም ነሽ ላብሪሽ። አንቺ ለምን ብቲ ባንቺ ይሸቅላል። አንቺ እኮ ሴተኛ አዳር እኮ ነሽ። አንቺ እዚያ ጋር ከማንም ጋር ስትባጭ ለሱ ቆሞ ሱ ካሜራ ይቀርጻል። እሱ ችግር የለውም ብቻ ለሱ ዶላር ይምጣ እንጂ ለአብረሽ ዶላር ብቻ ይግባ። አንቺ ከማንም ጋር እንደፈለሽ ብትሆኚ ችግር የለውም እሱ። ሁለተኛ ደግሞ ዛሬ አልፎ ተርፎ ወንድምዮ፣ ሂጂ ሄዳለሁ ካለች ትሂድ። አትይዞት እስከ መቼ ለምን ትታኖራለች? እውነቱን አፍኮርስ ትክክል። ወንድ ልጅ ቆራጥ ማለት ይሄ ነው። ሄዳለሁ ካለች ትሂድ።

ቁንጮው፣ ቁንድ ሞቱ ውሃኑ ሲበላት ትመጣለች ተማልሳ። ምን ችግር አለው? ምን ችግር አለው? እነቶ ነው፣ ትሄድነት ትመጣለሽ ያለው። እቺ የበሰበሰች በስባሳ ማለት ነው። ለእናት ክብር የላት፣ ለአባት ክብር የላት፣ ለእህቱ ክብር የላት፣ ለዚህ ያበቀ ኦዲንስ ክብር የላት፣ የገዛ ባሎ ክብር የላት፣ ይህም ለሱ ደላላው ክብር የላት። እሷ ከምንም ከምንም ከምንም ነፃ ናት። ያደናኩኝ ኤብረም ንግግር ተመችቶኝ የባለፈውም የዛሬም ተመችቶኛል። ሁለተኛ ደግሞ ባለፈው አብርሽ ጀግናው ስልኩን ጎርጉሮ ጎንበስ ብላ ስታነሳ ምን አባቱን ጎንበስ ብላ ማታነሳው? እንዴት እንቴ ስልኩን ጥላ ትሄዳለች። አንድ ቆሻሻ እንደዚህ ያለች ቢዲዮ ዝሰራ ነበረች እሷ ምንድን ናት? ጎንበስ ብላ ስልኳቶች ይቅርና ጎንበስ ብላ ድስቱን አጥባ፣ ጎንበስ ብላ ቤቱ ጠርጋ፣ ጎንበስ ብላ እብታውጣ፣ ጎንበስ ብላ ወልውላ፣ ጎንበስ ብላ ምግቡ ሰርታ፣ ጎንበስ ብላ ቡና አፈልታ፣ ጎንበስ ብላ የጫማ እግር የባሏ እግር ጫማ አጥባ፣ እግሩን አጥባ፣ እግሩን ስማ፣ እግሩን አትርቃ ምታሳኛ ምን አቦቶ ዳ የዳሃ የዳሃ ልጅ ለማይ የለማይ ልጅ ከልምና ለምና ደለ ደመጣችሁ ወዳ ሳይሆን በግድ ትሰራለች። ወዳ ሳይሆን ተቃጥቅታ ትሰራለች። ወዳ ነው

እንትን ለቃቃሚዎች ማለት ነው። ሁለተኛ ደግሞ ኤብሬማ ይሄ ማ ይሄ ደሞ ማ ማነ ነው ነው ይ ቆሻሻ ደሞ ኤብሬም፣ አንተ ተው፣ አንተማ የሆነ ችግር ኤፍሬም ኮ ለሱ ደላላ ነበረ። አጋናኝ አጋናኝ ነው፣ ኤጅንሲ ነው። ኤፍሬማ እዛነ ኤጅንሲ ንብር እውነቱ ነው። ዳሎ ካለ ጥረግት በል እስቲ፣ ካለ ትሂድ ወታ እስቲ። እውነት እናቶ ወልዳለች ወታ ትሂድ። እናቶ ወልዳለች ወታ ትሂድ። እስቲ ጀግና ኮን ምን ምን ምን ከሄደች ወይ ዳኒ ጋር ነው። ማ ምናል በነገሩ፣ ዳኒ ቆላ ናፍቆ ይሆናል። የዳኒ አጅረ ናፍቆ ይሆናል። ካሁን በፊት ዳኒ ጋር ስትባታለን ቢይ ቦታ የዳኒ ምናምን ናፍቆ ይሆናል። ሁለተኛ ደግሞ ማናትቺ ወፍራሞ የእሱ ቅጦ ናፍቆ ይሆናል ነገሩ። የእሱ ቅጦ ምን ችግር አለው? የዳኔ ይቀው ናፍቋት ነው። የዳኔ ዲቃላ ሸክም አይደለ። እንደ ትክክል ትክክል ነው አለው። ዛሬ ማለት ባለፈው ስልክ ጥሎ እውነቱ ነው። ወንድ ልጅ ቆረጥ ማለት ይሄ ነው። በቃ ለምና እራሱ ነው የምትሰራው እንጂ እኮ እነሱን ለምኖ እግሩ ላይ ወርቆ ይቅርታ አይሏትም። ለማይ ልጅ ማለት ነው

ኦዲንስ ናቸው ውሩታይ ቅያሪ ልብስ ያሉ ኦዲንስ ናቸው። እነሱ እንደው የምታመሰግን ነበረብሽ፣ ሞኝ የጆሮ አርተሻ የሰጡ ኦዲንስ ናቸው። የአንገት አርተሻ የሰጡ ኦዲንስ ናቸው። አንቺ የኦዲንስ መቀመጫ ነሽ እንጂ እዝጌርስጣችሁ ለዚህ ያበቃችሁ እናንተ ናችሁ። ከልምና አወጣችሁ ምቲ ነበረብሽ። አንቺ ግን ይሄን አታቅም። አንቺ ቂዘናም ቂጥሽ ላይ ያለው አር ጠረገሽ ማታቅ ሴትዮዋ ለዚህ አበቆሽ። አሁን ውጥር ውጥር ትያለሽ። ቦርኮ ሰው እንዴት ቦርኩነት ይረሳል። ሰው እንዴት ቦርኩነቱ ይረሳል። ሰው እንዴት ቆሻሽነቱ ይረሳል? ሰው እንዴት ልክስክስነቱ ይረሳል? ሰው እንዴት ድህነቱ ይረሳል? ያሳለፉ ጊዜ እንዴት ረሳለሁ? ኔ ያሳለፉ ጊዜ መቼም አልረሳውም። ኢካካም እዚህ ጋር ማተሽ በቀን ቀን እዚህ ጋር ማተሽ ቢዲ ማተተሽ እናትሽ እግር ላይ ብትወርቅ ኖሮ በጣም ጥሩ ነበረ። አባትሽ ግሪሽ ብወርቅ ኖሮ ጥሩ ነበረ። አንቺ እናትና አባት የቀበረሽ ዘርቢስ ማለት ነው።

ምናልባት የኢዮብ ነው። ማነሽ ጀርባሽ ያለው እሱ ነክቶ ምናልባት እሱ የሚመሰሰው ካገኘሽው ዓይን ማጠሪያ ምናልባት ወይ እሱ ዋናው ከሆነ ዓይን ማጠሪያ ብርሽ ከሆነ ነው። ዳኒ ከሆነም ያው ነው። ፑጋ ናቸው። ነገር ግን ቆሻሻ ሴተኛ ዳሬ ማለት ነው። ክብር ምን እንደሆነ ማታወቅ ሴትዮ ማለት ነው። እስቲ ክብር የምትፈልግ ከሆነ ከኛ ልጅ ተወዳደሪ። ቆሻሻ ሴተኛ ብስብስ አድርሷት።